አመት መስቀና ማለት የነበረባቸው እነሱ ነበሩ። ይሄ ነገር በነሱ በአመት ነው የሚመጣው። ይሄ መስቀል እንኳን እነሱ ቀርቶ እኛ አሁን እነሱ ካልተደሰቱ እያልን ቅር እያለ አይደል እንዴ። እናቱን የወደደ ሚስቱን ያከብራል። ፈጣሪውን ደግሞ ያመሰገነ ፈጣሪውን ያከበረ ኦዲንሱን ያከብራል። እነሱ ግን ከሁሉ ዜሮ ናቸው። እኔ ምን አይነት ሕሊና እንደሆነ አላቅም። አሁን ሰው ሁላ እንደዚህ እየወሰተ እንደዚህ እየተደሰተ እንደዚህ እየተጫወተ በእነሱ ለህዝቡ ይህንን ደስታ የከለከለባቸው ነገር እኔ እንጃ ወደፊት የሚያመጣባቸውን ነገር ማለት ነው እንዴ ምንስ ቢሆን ሁልጊዜ ሁልጊዜ ለምንድን ነው ሃይማኖታቸውን የማያከብሩት ለምንድን ነው ሀገራቸውን ባህል የማያከብሩት ከሰው አገር እየሄዱ አይደለ እንዲሁ የሳቸውን ባህል እያከበሩ እንደዚህ መጫወት የያዙት ወደ እንስሳቻቸውን ማዝናናት የያዙት አውዝ ቢላ ምን ሸይ ጣርጅ አቤት፣ አልሀምዱሊላህ የድሮዎቹ የምናውቃቸው መስሎች ነው እኮ ተቀይሯል። አሁን የለም፣ አየሩ ተቀይሯል። አላቤት አንድ ቪዲዮ ሲሰራ ይመቻል አይመችም ተብሎ የሚጠየቀው ወደ እንስ ዛሬ ላይ በእውነት ዛሬ ላይ ምን እንደነካቸው ግራ ነው የሚገባኝ። ቪዲዮ ተመቻችሁ ወይ ብለው ሪከርድ የሚያደርጉ በውስጥ ዛሬ እንደዚህ ጭምለቅለቅ ሲሉ ግራ ገባኝ። የሰውን ልብ አውቀውታለሁ። ምንም ቢያደርጓቸው እንደማይቀየር ሰው ከልውስጥ ከልብ እንደሚወደዱ ስላወቁ እንደፈለጉ ይሆናሉ። አሁን ምን ችግር አለው? የማይቀይር በጣም ቆይ። የሚገርመው እኛ በፊት የምናውቃቸው እውነት ቪዲዮ አለቀው ማለት ነው። ዋትስአፕ ላይ ተመቻችሁ ሆይ ይሄን አይዲያ እንቀይር ብለው የሚያደርጉ ልጆች ነበር። አብሮሽ እናሩታ እኛ አይዲያ ይሄን አርጉ ብለን ለማዘዝ መብት የነበረን ነበርን እንደዚህ ስራ እንደዚህ ፕራንክ አድርጋት እንደዚህ አድርጋት የምንባባል ሰዎች ዛሬ ላይ ቅንቀ የይሪቱ እኔ ለካ ዘመን ጊዜ ገንዘብ እኮ ክፉ ነው፣ ካላወቅሽበት የገንዘብን አጠቃቀም ክፉ አለቃ ነው የሚሆንብሽ። ገንዘብ ኧረ በጣም በጣም ከሰጠችው በህይወትሽ ላይ ክፉ አለቃ ነው። ግን መልካም አገልጋይ መልካም ባሪያ ስታደርጊው ነው ገንዘብ

ኮፕሊንካር ጋይስ ወርኒንግ ሰጠኝ። የእኛ ልጆቹማ በስቶር ላይ እንኳን እንኳን አደረሳችሁ እንኳን አይሉ። በፎቶ ይቅር ጥቁር ከሆንሽ እንዳትመጭ። ጥቁር ናት። አውርጃት አውርጃት ላላ አንቺ ከነው ግን እንደዛ የሚጠይሽ እኛ እንደዛ አይደለም የሚያሳየው። አዎ ለኔ ጥቁር ነው፣ ብላክ ነው እኔ ጋር ሁላኛ

ምን እንስራ ብለው የሚያማክሩ ኦዲየንስም። ዛሬ ላይ ግን አንድ ግዛ መብት ባላቸውን እንኳን ማስደሰት ሁሉ አንድ ሚሊዮን እይታ አላቸው። እንግዲህ ስንት ቪዲዮ ነው አንድ ሚሊዮን ሰው የተከተለው ያንን ማሰብስ? ሺህ አመት ባሉን በውስጥ ሊደሰቱ ይችላሉ እነሱ ለራሳቸው ነገር ግን ለሚዲያ ተከታይ ህሊና አለመወቀሱ በጣም ነው እኔ የገረመኝ።

እሱ እኮ ነው የሚያቆስለው። በቃ እኔ እንጃ አላውቅም፣ እነ ምን እንደሆነ። አዲስ አበባ ከመጡ በኋላ የአዲስ አበባ ውሃ ራም ካርጋት ብለን አይዲያ የምንሰጥ ሰዎች ነበረ። ቤቱን ቆልፍ፣ ምኝታ ቤቱን እማንለው ነገር የለም ያ ሁሉም። በቃ እኔ ምንም እኔ እንጃ። የእውነት ዶላር ያሰክራል ሲባል ለዚህ ነው። የእውነት ለምን እንደተቀየረ ብር ይቀይራል የሰው ልጅ አየሁት። ገራ በርማ ሊቀይር ይችላል ሊቀይር ይችላል፣ ግን ሰው ማለት ምንጃ ወዳጅ አጠገቡ አይዘሉ ከዘለሉ አይሰበሩ ነው የሚባል ተረት አለ። የዛ ብጤ ሆነዋል። ሱብሃነአላህ። ቀጥተኛው መንገድ ይምራል። አራት ቪዲዮ አንድ ሚሊየን ሰው ያየዋል። የነሱ ቪዲዮ ማለት ነው። አራት አምስት ነው አንቺ የቪው ታዩና ስንት ሰው ነው የያዙት? ስድስት ሺህ ወደ ሰባት ሺህ እየተጠጉ እኮ ነው። ሰባት መቶ ሺህ ሰው እኮ ነው የሚከታተሏቸው። ያ ሁሉ ሰው ግን ሲባ ለማድረጋቸው እኛ አስር ሺህ ይዘን ወደንሶቻችንን እንዳናስከፋ እንጠናቀቃለን። አሁን ለካኔም ባድግ እንደዛ ነው እንደ ያልኩ ነው። በእውነት እኔ እነሱን ሳይሆን በኋላ ኮንግረቤት እኔ እየተሽከረከርኩ እኮ ነው። ግን ዶራሩ ያሰክራል ብዬ እያሰብኩ ነው። ለምን በትንሽ ዶራርም እያየሁት ስለሆነ ፋነሽ። አሁን አዎ ትንሽ ትንሽ እየጣለብኝ ነው ያው፣ እይታም ስለአይደለኝ አሪፍ ነው፣ አሪፍ ነው። እንደ አቅሟ ዶራር እያገኘው ነው ነገር ግን እኔ ያንን ሳስበው አሁን ሳ ቲክቶክ እየከፈለች ነው እየከፈለችነ፣ ጌምታ ተጫወታ ይከፍል ቶክቶክ ኧረ ይከፍላል። እኔ አሁን ምንም እንደውም ስንት ጊዜ ላይፍ እንኳን መግባት ከጀመር እንትን ካልኩኝ ካቆምኩኝ፣ ብሩ ምን ላይ ነው የሚገባው? ባላንስሽ ላይ በዶላር ታይዋለሽ። ማኔጃ እኔ ቶክቶክ መክፈሉን አላውቅም። ከም ከተጫወት ሀዲያ ያኔ ይሰጣሉ፣ ጊፍት ይሰጣል። ያንን ነው ማውቀው። አክቲቭ ስላልሆኑ ነው እንጂ እነ እንደነ ሩታ ሸዊት ግን ሁልጊዜ ላይቭ ላይ ስላሉ፣ ሩታ ማለት የከፈለሽ ነው ነው? ኧረ የለም፣ ሰዋራ ነበር ሩቅ ላይ ከስልኩ ጋር ያለው በኋላ ትመልሰልሻለች። የለም፣ የለም ታው ወዲ ያገም ይጫወታለሁ ዶላር እሰራለሁ ስትል ነበር፣ ባለፈው። ኦኬ፣ እኔ ግን እያየሁኝ ነው ብለው ነው። አዎ፣ ብቻ እኔ ወደኋላ እየተመለስኩ በቃ አሮጊት ብለውኝ አልነገሩ። አዎ፣ አሮጊት ነው ወደ ኋላ የሚመለሰው አይምሬ። ወላ ወደ ኋላ ነው የምመለሰው፣ እና ብሽን አሁን ሳያቸው በሁኔታቸው ማለት ነው እንዴ እኔ እኔ ከፍለኛ አቅም ግን እየቆጠረልኝ ነው ግን እኔ ቼክ አድርጌ የማላውቅ ውዴ፣ ዜሮ ነጥብ አስራ ሶስት አለ፣ አርባ ፐርሰንት አለ፣ ዜሮ ነጥብ ዘጠኝ አለ። ሁሌ እንደዚህ ይላል። ይህንም ታሽ ነው። በስ ላይማ ቼክ አድርጌ አላውቅም፣ አድርጌ አላውቅም። ግን በዚህ ቅርብ ጊዜ ነው ይሄ የጀመረው፣ ትንሽ ጊዜ ነው ይቀርብ እየከፈለ ነው። ስንት ነው የሚከፍለው? ጣሪ ጉርበት የባርከለኝ እንጂ ኧረ ወደዛ አንድ ዶላር መታ ደግሞ መከረ ወደዛ። እውነት ነው እሱማ። ግን መቀመጥሽ ካልቀረ ላይቭ መግባትሽ፣ ስልክሽን ማጋለሽ ካልቀረ ቁም ነገር ቢሰራ አሪፍ ነው፣ እግረ መንገዱ ማለት ነው። ግን ማለት እኔ አንድ ዶላር ሁለት ዶላር አልፈልግም ሞቶ ዶላር ምናምን ካልሆነ በስተቀር አልፈለገም። አንድ ሳይባል እኮ መቶ አይባልም። ማር መቶ ዶላር ማ ዩቲዩበር ነው የሚከፈለን። ያንቺስ ከፋ። አረ በቀን ዩቲብ ወደ ዩቲብ ማ መቶ ሮዬል ሮዬል ነው የሚባለው ምንድን ነው የሚባለው ይሄ እንትና? ብር በሮያል ነው የምትከፍል እናንተ? ሪያል ሪያል ሳይሆን በምን ሀገር ነው የምትከፍል?

ለማንኛውም ቴክ ሰው እየመጣ ነው። ወደ ቤት እንግዳ እየመጣ ነው። ድምጽ እየሰማ ነው። ከታች ቻው ልሰናበታችሁ። ቻርፊም በኋላ ችግር የለም። እናቴ መልካም ምሽት፣ ሰላም በያቸው። እሺ እናቴ መልካም መልካም መልካም መልካም። እናንተ አላችሁ ወይስ የላችሁ?